የአንዲትን ሀገር ኢኮኖሚያዊ፣ ፖለቲካዊና ማህበራዊ እድገትን ለማፋጠን የዜጎችን እኩል ተጠቃሚነት ማረጋገጥ የግድ ነው። እንግዲህ ከጥቂት ዓመታት ወዲህ ደግሞ በሀገራችን የዜጎችን ተጠቃሚነት ለማረጋገጥ በርካታ ስራዎች ይሰራሉ። በተለይም እንግዲህ በመዲናችን አዲስ አበባ በማስፋፊያ በምንላቸው ክፍለ ከተሞች በርካታ አርሶ አደሮች ይገኛሉ። እነዚህ አርሶ አደሮች ደግሞ ከዚህ ቀደም ከቤት ንብረታቸው ያለምንም ካሳ ሲፈናቀሉ የቆዩ አርሶአደሮች ናቸው። አሁን ላይ ደግሞ መንግስት በተለይ እነዚህን አርሶአደሮች መልሶ ለማቋቋም በርካታ ስራዎች እየሰራ ይገኛል። በተለይ አርሶአደሩን በስራ እድል ፈጠራ የማቀፍና ይህንን የማመቻቸት ስራዎች እየተሰሩ ነው። እኛም ዛሬ ስራ ሁኔታቸውስ ምን ይመስላል የሚለውን ቅኝት አድርገናል። ፕሮግራሙን አዲስ ሚዲያ ኔትወርክ ከአዲስ አበባ ከተማ አስተዳደር አርሶአደርና ከተማ ግብርና ልማት ኮሚሽን ጋር በጋራ በመሆን ያቀርቡታል። ተመልካቻችን አሁን የምንገኘው በለሚኩራ ክፍለ ከተማ ወረዳ አምስት ውስጥ ሲሆን በአጠቃላይ አሁን የምንገኝበት ቦታ ላይ በምን ስራ ላይ ተሰማሩ አርሶ አደሮቹ ምን አይነት ጠቀሜታ አግኝተዋል የሚለውንና ሌሎች መሰል ሀሳቦችን እያነሳን ቆይታ የምናደርግ ነው የሚሆነው። ጤና ይስጥልኝ። ያው የመጣነው ከአዲስ ሚዲያ ኔትወርክ ነው። በተለይ የስራ እድል ተፈጥሮላቸው በተለያየ የስራ መስክ ላይ ያሉ አርሶ አደሮችን የስራ ሁኔታ እያየን ወደ ውስጥ ገብተን ታስጎበኘናለ ማለት ነው። በከተማችን በተለይ የአርሶ አደሩን ተጠቃሚነት ለማረጋገጥ ከሚሰሩ ስራዎች መካከል አንዱ በተለይ አርሶ አደሩ በስራ እድል ፈጠራ ተጠቃሚ እንዲሆን የሚደረጉ ስራዎች አሉና በተለይ እናንተ ወደዚህ የስራ እድል ከመጣችሁ ወዲህ ያገኛችኋቸው ጠቀሜታዎች ምን ይመስላል? እንደምታዩት ነው፣ እየተጠቀምን እየሰራን ነው። ለአሁን ያው እንደምታዩት ነው፣ እየሰራን ነው። ጥቅሙም ቆንጆ ነው፣ ያው ጥሩ ነው ብለን ከዚህ በላይ መስራት እንፈልጋለን። ያው ለአሁን አሁን የተወሰነ ሰውነን፣ ያው ሰው ጨምረን በደንብ አስፋፍተን የመስራት ፍላጎት አለን። ምንድን ነው የተደረጉላችሁ ድጋፎች፣ በተለይ ከሙያዊም ሊሆን ይችላል፣ እንክብካቤ ሊሆን ይችላል፣ በተጨማሪም ከግንባታ ጋር የተያያዙ ሊሆኑ ይችላሉ። አጠቃላይ በዚህ ላይ የተደረጉላችሁ ድጋፎች ምንድን ናቸው? ያው ድጋፍ የተደረገልን ነው ደሞ ከአሁን በኋላም ደሞ ያው የሚደረግልን ነገሮች አሉ የጀመርናቸው ነገሮች አሉ እና እዛ እደት ላይ ነው ያለነው። ለአሁን ግን ያው የመጀመራችንም እንትን ስለሆነ የመጀመራችንም ስለሆነ አሁን ስራውንም በደንብ እየለመድን ነው። ለወደፊት እንግዲህ በደንብ ባርገን እንሰራለን ብዬ አስባለሁ። ጉድጓድ ነበረ። ይህን ቦታ ሞልታ አስተካክለን ከዛ ተደራጅተን እዚህ ደረጃ ላደረሰ ይህን ቤት ሰራን። ጉድጓዱን ደሞ ሞልተን ይህን ቤት ከሰራን በኋላ ወደ ከፍት እርባታ ገባን። ከፍት መገለምድ ጀመርን። ከጀመርን በኋላ ሌላ ሰውም ቀጥረ የተወሰነ ሰው፣ ብዙ ሰው ናቸው ስድስት ልጆች ቀጥረናል። እዚህ ደረጃ ላደርስናል። ምን ይመስላል እንዲህ አይነት የስራ እድል መፈጠራቸው ለአርሶ አደሩ ትኩረት ተደርጎ ሁኔታዎችን የማመቻቸት ስራ መሰራታቸው ለአርሶ አደሩ ያለውን ጠቀሜታ ይታሳያል። ቀልበ እንዳርሳለን፣ እንሸጣለን፣ እንቀይራለን። በጣም ጥቅም አግኝተናል። በመንግስት በዚህ በአሁን ጊዜ በጣም ነው ጥቅም አገኛል። ከመንግስት ላይ ያው ደበ የገዛን የቀየርን፣ የገዛን የቀየርን፣ በሶስት ወርም በአራት ወርም ያለውን ደግሞ ይሄ ከሶስት ወር በኋላ እንሸጣለን፣ ሌላ እንገዛለን። የቀየርን ስራ ፈጠራ ለስራ ላጡ ጓደኞቻችን ስራ ይሰጣን። ምን ነው እስከዛሬ የደረስነው እርዚ ስራ የመጣሁት መንግስት ባደረገልን ድጋፍ እና ፈንድ ብድር እርዚ ስራ መጣን። ስትመጣ ደህና ነው። አንድ ትልቁ ነገር ምንድን ነው መንግስት ባወጣው ማንዴት ነው ወደዚህ ስራ የገባ ነው። ከግብርና ከእርሻ በተጓዳኝ እንደ አዲስ አበባ ደረጃ በከተማ ግብርና ስር በከተማ ግብርና ይህ ነገር ስራውን ፈጥረነዋል። እናንተ ደግሞ አሁን የተሰማራችሁት በዶሮ እርባታ ስራ ላይ ነው። ይሄ ደግሞ አንደኛ ወደ ስራ እንድትገቡ እድል ይፈጥራል። ሁለተኛ የከተማውን ማህበረሰብ በቂ የእንቁላል ምርት እንዲያገኝም እድል ይፈጥራል። ከዛ አንጻር ወደዚህ ስራ መምጣትን እንደዚህ አይነት የስራ እድል መፈጠርን እንዴት ታይዋል? በትክክል ምንድነው፣ አሁን ድሮ እንደዚህ አይነት አልነበረም። ከለውጡ በኋላ የመጣው እንደዚህ አይነት ስለሆነ ሀሳብ ስለሆነ ለውጥን ይህንን ይዞ በመውጣቱ በጣም ነው የሚያመሰግነው። ምንድነው እነ ብቻ አይደለም በአካባቢ በአዲስ አበባ ደረጃ በከተማ ጎዳና ላይ የተሰማሩት አጠቃላይ እንደዚህ አምራቾች ለሀገሪቱም ግብዓት ወይም ደግሞ ምርትን የማቅረብ ፕሮባቢሊቲው በጣም ሀይ ነው። ለምን ሁሉም በርቶ የሚሰራ ከሆነ መንግስት በማማቻቸውና ባደረገለት ድጋፍ ሁሉም ቢሰራ ተደራሽ የምግብ ተደራሽ የተለያዩ ምግቦች እንጂ ዶሮ ብቻ የለም እንቁላል ዶሮ ብቻ አይደለም ሌላም በማዳለብ ላይ በከብቶች በፍየል በበግ በተለያየ ነገሮች የተሰማሩ ሰዎች ለማህበረሰቡ ተደራሽ ለማድረግ እሳበ የመንግስት ማንደት በዚህ ልክ ስለሆነ እኛም ደግሞ ምንድነው በርቴን የምንሰራ ከሆነ እኛንም ጠቅመን መጀመሪያ እኛንም ጠቅመን ማህበረሰቡ የሚጠቀሙበት አግባብ አቅርቦቱ በቀላሉ የሚያገኙበት አግባብ እየፈጠሩ ነው ብዬ የማስበው። ወደዚህ የስራ እድል ስትመጡና ሲመቻችላችሁ ምን ምን ድጋፎች ተደረጉላችሁ? አው እርግጥ ምንድን ነው ቅድም እንደጠቀስኩኝ ይህንን ሊማ ስትዘረጋ በጣም እኛ መጀመሪያውን ጀምረ ስንሄድ በመንግስት እንትን ነው ስትራቴጂ ነው ወይም ደግሞ ንድፍ ነው በዚህ እንትን በከተማ ግብርና በአዲስ አበባ ደረጃ ውስጥ ከተማ ግብርና ከጓሮ ተክልት እስከ እርባታ ባደረገው የስራ እድል እኛም በዚህ ላይ ተሰማርተን መንግስት ምንድነው በዛን ሰዓት አቅም የሌላቸው ሀቅም ሆኖ ብድርና የሚመለስ ገንዘብ አግዞን በዛ እገዛ መስረት በማድረግ ነው። ከዛም በኋላ ራሳችንም ያለን ጨምረንበት እዚህ ላይ እንትን ያለው እና

በፊትም ልምድ ስላለኝ ያው ይሰራል። ጥሩ ነው። ግብርና ከዚህ በፊት ከብት እርባታ ፍቃድ ተሰጥቶኝ በእሱ ነው የጀመርኩ መጀመሪያ። እና ላሞቹም አሁነ ወደ ሀያ ምናምን ደረሱ። በሮቹም ደግሞ እያያችሁ እነዚህ ጥሩ ላይ ናቸው። በቃ ተመዝጌን ነው በስራ እድል ፈጠራው ላይ አርሶ አደሩ የራሱ ሚና እንዲኖረው ለራሱም እንዲጠቀም ከዛም ሲያልፍ ማህበረሰቡን እንዲጠቅም የሚሰሩ ስራዎች አሉ። በእናንተ ወረዳ ላይ ምን ያህል አርሶ አደሮች በስራ እድል ፈጠራው ላይ እየተሳተፉ ነው? በምን አይነት የስራ እንቅስቃሴ ላይ ናቸው? በለሚኮራ ክፍለ ከተማ ውስጥ ወረዳ አምስት የሚባለው አርሶ አደር ኤሪያ ነው። መስፋፊያ ኤሪያ ተብሎ በሚጠራው አርሶ አደሮቹ በብዛት የሚገኙበት ነው። እንደተባለው ባዶ መሬት የነበረ አርሶ አደሩ ባለፈው ስርዓት ላይ ከመገፋት በስተቀር ምንም አይነት ጥቅም ሲያገኝ ያልነበረ አርሶ አደር ነው። በአሁን ሰዓት በማህበር በመደራጀት በመንግስት በኩልም ብድርም እየተመቻቸላቸው አርሶ አደሩ ከብት እያደለበ የወተት ላም፣ ዶሮ ባለው ቦታ ላይ ህጋዊነቱን አስጠብቆ በቤተሰቡ ይደራጅና ባለው ቦታ ላይ በተቀመጠው መመሪያ መሰረት በፐርሰንቱ አጥር ቤት ሰርቶ ከብቶችን እያደለበ በአመት በዓል ጊዜ እየሸጠ ከሱ በሚያገኘው የተሻለ ህይወት ለመኖር ጥረት እያደረገ ነው። በዛው ልክ መመሪያው ከላይ በወጣው በእኛ ወረዳ ላይም ከአርባ አራት በላይ ማህበር ተደራጅቶ በቁጥር በአርሶ አደሩ በሶስትም በአምስትም በተቀመጠው መመሪያ መሰረት እየተደራጁ ነው። ከዛ አሁን የምናየው አንዱ ማሳያ ነው ማለት ነው። ከብቶችን አሁን ባለፈው ለገና ከአምስት በላይ ከብት ትርፍ አግኝቶበት ትንሽ ጊዜ ይደልቡና ከዛ ትርፍ እያገኙ እየሸጡ ባላቸው ቦታ ላይ እየተገለገሉ እየተጠቀሙ ነው ማለት ነው። በእኛ ወረዳ የተሻለ ምርት እንዲኖራቸው በተለይ እንደ ተቋም እንደ ጽህፈት ቤት ቴክኒካሊ የምንላቸው ድጋፎች ምን ነበሩ? እነዚያ ድጋፎች ደግሞ ስራዎቻቸው ላይ ምን ያህል ለውጥ አምጥተዋል? መልካም። እነዚህ አርሶ አደሮች ተደራጅቶ ወደ ስራ እንዲገቡ ከምናደርጋላቸው ድጋፎች አንዱ መንግስት የተለያዩ የብድር አይነቶች አሉ። በከተማ አርሶ አደር ኮሚሽን ጭምር መደበኛ ብድር የምንላቸው አሉ። በእነዚህ ታግዞ አርሶ አደር የተሻለ ስራ እንዲሰራ ጽህፈት ቤታችን በጣም ብርቱ ድጋፍና ክትትል ነው የሚያደርግላቸው። በጽህፈት ቤታችን የተለያዩ ባለሙያዎች አሉ። እነዚህ ባለሙያዎች የእንስሳት አለ የእጽዋት ባለሙያዎች ያሉ እነዚህ ባለሙያዎች በየጊዜ እየመጡ አርሶ አደሮቻችን ድጋፍና ክትትል ያደርጋሉ። አርሶ አደሩ የወሰደውን ብድር በትክክል ስራ ላይ አውላል ወይ አላዋለም የሚል በየጊዜ እንገማግማለን። እነዚህ ግምገማዎች ደግሞ ግብረ መልስ እንሰጣለን። አርሶ አደሮቻችን በትክክል የወሰዱ ብድሮች በራሳቸውም አቅም ጭምር የሚሰሩት አሉ። ብድሩ ብቻ በቂ አይደለም። የራሳቸውም የቆጠቡ ቁጠባዎችን ወደ ስራ በመቀየር የተሻለ ስራ እንዲሰሩ በዛ ስራ ደግሞ ህይወታቸው እንዲለወጥ አርሶ አደሮቻችን ዘላለም መሬት ብቻ ማረስ ሳይሆን ወደ ቢዝነስ እንዲቀይሩ በአንድ አርሶ አደር እስከ ሰባ ሰማኒያ ከብቶች የሚያደልቡ በጣም ትላልቅ ሰፋፊ ቦታ አሁን ጅምር ላይ ያሉ በጣም ሰፋ አድርጎ ለመስራት የቢዝነስ ፕሮፖዛል ጭምር አሰርቶ ጽሕፈት ቤታችን በመምጣት የሚያማክሩን አለ። እነዚህም በጣም በመከታተል የተሻለ ስራ እንዲሰሩ ሙያዊ ድጋፍ እናደርግላቸዋለን።